ይዛላችሁ በዓለም ዙሪያ የምትገኙት የጌታ ቤተሰቦች የእግዚአብሔር ሰላምና ጸጋልና ምትና ለ ነገሮቻችሁን እንኳን ደስ አለን። ጌታ ኢየሱስ ክርስቶስ ለዘላለም ጌታ ነው። ዛሬም ደግሞ አንድ ስራ ላሳያችሁ ወይም ላስጎበኛችሁ መጥቻለሁ። ይኸው በጉጉት የሚጠብቁ የእግዚአብሔርን ቤት እየተሰራ ቆይተዋል። አንደኛ የሚያስፈልገው ነገሮች አሉ። ይሄ አርባ ቆርቆሮ ነው። የሚበላው አርባ ቆርቆሮ አርባ ሰው ያስፈልጋል። እንዲሁም ከዚህ በፊት እኔ ጸለኩላችሁ ሰዎች ጸጋዬን የተጠቀማችሁ ሰዎች ከቅርብና ከሩቅ ያላችሁ የጌታ ቤተሰቦች በጌታ በኢየሱስ ፍቅር እጠይቃችኋለሁ። የእግዚአብሔርን ስራ አብረን እንድንሰራ እጠይቃችኋለሁ። አርባ ሰው አንዳንድ ሺህ ብር ካወጣ፣ ማለትም ስድስት መቶ ዘጠና ብር ነው አንድ ቆርቆሮ ዋጋ ማለት ነው። ሰው አርባ ሰው ያስፈልጋል። የአርባ ሰዎች ዛሬ ይጸልላችኋል። በጌታ በኢየሱስ ክርስቶስ ድንገተኛ በረከት ውስጥ የምትገኙ ሰዎች አላችሁ። ድንገተኛ ዲፕሬሽን ከመከራ ከእጦት በኢየሱስ የምታመጡ ሰዎች አላችሁ። እግዚአብሔር ምስክሬ፣ ዛሬ ለአንድ ሰው ጸልያለሁ። ስሙ ኢየሱስ ክርስቶስ ነገሮቻችሁን ውብ ያደርጋል። እኔ ጸልያለሁ። ስለዚህ አንዳንድ ሰዎች አንዳንድ ቆርቆሮ ቢሰጡ አርባ ሰዎች በጌታ ፍቅር ጠይቃችኋለሁ። ከኢትዮጵያና ከኢትዮጵያ ውጭ ያላችሁ ሰዎች አንዳንድ ሺህ ብር ምንም አይደለችም። ስለዚህ አንዳንድ ሺህ ብሩን ልታደርጉልኝ በጌታ ፍቅር አሳስባችኋለሁ። በላይ በኩል ላይ፣ በታችና በላይ በኩል በዚህ ስክሪን ላይ ያለውን አካውንት ነንበር አለ የኔ ስልክ አስቀምጠሉኝ። ዛሬ ያንቺ ቀን ነው። የእግዚአብሔርን ቤት አብረን እንስራ። ተባረኩ። በሚቀጥለው ደግሞ በሌላ ስለምንገናኝ ጌታ ኢየሱስ ይባርካችሁ ሰላም